ሀይሚና ብሩኬ እኮ በራሳቸው አንደበት ተናግረዋል። ከዚህ በኋላ አብረን አንመጣም ብለው ተናግረዋል። ነገር ግን ሁሉ ህዝብ ተስፋ አልቆረጠም። እስካሁን ድረስ ማለት ነው ሀይሚና ብሩኬ በአንድ ላይ እንደሆኑ ነው፣ በቪዲዮ ባይመጡም እንኳን በአንድ ላይ እንደሆኑ ነው የሚያምኑና ለዛ ነው ሀይሚ ብሩኬ እያለን እስካሁን ድረስ የምንጠራው። ሰላም ሰላም፣ ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ። እና እንግዲህ ያው ብሩኬ ሳይኖርም መከራው ነው፣ ሲኖርም መከራው ነው። አንድ ነገር ሲናገር ካፉ ልክም አድርጋችሁ ልክ ያችን አባስታችሁ ታወራላችሁ፣ እና በጣም ከባድ ነው። ብሩኬ ምን ያደርጋችሁ እኮ ግራን የምትገቡኝ ማለት ብሩኬ ምንድን ነው ያደረጋችሁ? ብሩኬ ሚዲያ ላይ እንዲሰራ አትፈልጉም ነው ችግራችሁ ምንድን ነው? አንተ ተጋፈጥላት፣ አንተ እንደዚህ ሁንላት፣ ብቻ ተውካት። እሱ ብቻዋን አልተዋትም። ከዚህ በፊት ሰምታችኋል። ቪዲዮ የመጨረሻ ቀን የሰሙ ጊዜ ማለት ነው እኔ ላንቺ ብዬ ነው ሲላት እንኳን ሀይሚ ብሩኬ፣ እኔ ላንተ ብዬ አንተ ደግሞ ላንቺ ብዬ የሚባል ነገር የለም ብለ ሀይሚ ዘግተዋለች። እንደነገርኳችሁ ግን ይሄ ሁሉ ህዝብ ተስፋ አልቆረጠም በሀይሚና እና በብሩኬ ላይ ማንም ተስፋ የቆረጠ የለም እስካሁን ድረስ ይመለሳሉ በሚለው አምኖ ተቀምጦ ያለና እናንተ ግን በቃ ብሩኬ ብሩኬ ብሩኬ ብላችሁ ብትሞቱ ነው። ይህ ሰው ልጅ አልፈልግም፣ በቃ ከዚህ በኋላ ህይወት አይበጠበጥም። እኔ ሰላም ነው የምፈልገው። እኔ እናንተ መለየት አለብን ከተባለ ይሄን ምን ማድረግ ነው የሚችለው እንዴ? ነገሮችን በተቻለው መንገድ በስርአቱም የዛን ቀን ቪዲዮ ሲሰሩ ከዳኒ ጋር ምን እንዳለ በሰዓቱ አውቆ አሳውቋት እንደሄደ። ከዚህ በኋላ ማስቆጨትም ነገሩን ማስቀጠልም የምትችለው ሀይሚ ነች። ምን ያድርግ እሱ? ከዚህ መሀል ገብቶ ሲገባ አንተ በእኔ ህይወት ያገባ መኳ ይባላል አደም ንቴ። ዝም ብላችሁ በቃ ብሩኬ ብሩኬ ብሩኬ አትበሉ። ፈጣሪ ያጣመረው ማንም ሊለየው አይችልም። ነገ ሊመጡ ይችላሉ በአንድ ላይ ማለት ነው። ግን ማነው አፍሮ የሚቀረው? እንደዚህ የምትሉ ሰዎች ናቸው። እና ብሩኬ ልክ ጥሏት እንደሄደ አድርጋችሁ ልክ እሱ ገብቷት እንደሄደ በነገራችን ብሩኬ አልገፋትም፣ ብሩኬ መለየቱን ላይ አይፈልግም ነበር። ግን በቃ አልፈልግም አለች ካላ ምን አከበረ ሄደ። ይሄው እንግዲህ ስልክ አደውልልኝ ተባለ፣ ስልኩን ዘጋ፣ ጠፋ። ምን ይፈጠር ነው የምትሉት? ባለበት ለምን አትተውትም?